ሰላም ጤና ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ጫጭር ዜናዎችን አቅርብላችኋለሁ፣ አብራችሁን ቆዩ። ፋኖ አስደናቂና የተሳካ ኦፕሬሽን ፈጸመ። የመከላከያ ኮማንዶ አመራሮች ፋኖን ተቀላቀሉ። አፉሕድ ወቅታዊ መግለጫውን ይፋ አደረገ። የቴሌቪዥን ጣቢያውም ታሸገ። ሚስጢራዊ ደብዳቤ አነጋጋሪ ሆነ አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ በተለያዩ አካባቢዎች ታላላቅ ኦፕሬሽን በመፈጸም ድል መጎናጸፉ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ አመራሮች ምርኮኞችን መጎብኘታቸው ተገለጠ። በሰሜን ወሎ ዞን በሀብር ወረዳ በኡርጌሳ ከተማ በተደረገ ልዩ ኦፕሬሽን የተማረኩ አዲስ የተቋቋመችውን 11ኛ እዝ 35ኛ ዋሊያ ክፍለ ጦር አባላት እና በትንታ የተማረኩ ሚሊሻዎችን ነው። በልጅ ኢያሱ ኮር ከፍተኛ አመራሮች እና በድርጅቱ አመራሮች ጉብኝት የተደረገላቸው በጉብኝቱ እለትም ስለነበረው የውጊያ ሁሉ እና በምርኮኛ የያዝ እንዲሁ በወቅት አገሪቱ የፖለቲካ ጉዳይ ሰፊ ውይይት የተደረገ ሲሆን መከላከያ ውስጥ እያሉ ይነገራቸው የነበረው አፋና በፋኖ ተማርከው ከመጡ በኋላ ህዝቡ በሰራዊቱ በኮሩ አመራሮች የተደረገላቸው እንክብካቤ እጅግ አስደሳች እና ያልተጠበቀ ነው በማለት ምስክርነታቸውንም ሰጥተዋል እንዲህ ሲሉ

የመከላከያ አባላቶቹ በተደጋጋሚ ጊዜያቶች ጥሪ የተደረገላቸው እጃቸውን የሰጡ ሲሆን ሌሎቹም በተወሰደባቸው እርምጃ ላይ አቅም ማነስ ምክንያት ፋኖን መቀላቀላቸውን የተገለጸው በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙትም አጋጣሚ በአቅራቢያቸው ለሚገኝ የፋኖ አደረጃጀት እጅ እየሰጡ ሕይወታቸውን ቢያትርፉ መልካም ነው ሲሉ መልክታቸውንም አስተላልፈዋል። የተማረኩት የመከላከያ አባላቶች የኮማንዶ አመራሮች ፋኖን መቀላቀላቸው ተገለጸ። የመከላከያ ኃይሉ ከጊዜ ወደ ጊዜ እየተናደ መሆኑ ያስደነገጠ መንግስት ኃይል በተደጋጋሚ የተለያዩ ገዛዎችን አደርግላቸዋለሁ ደሞዝ ማስተካከያና ሌሎች ማባባያ ቢደረግላቸውም፣ ይሁን እንጂ ስርዓቱ እየወሰደ ያለው ነገር ተገቢ ሆነው ስላላመኑበት በርካቶቹ እየፈለሱ ወደ ፋኖ መቀላቀላቸው ተገልጿል። ሶስት ኮማንዶ አመራሮችም ነው ፋኖን መቀላቀላቸው የተገለጸው የስርዓቱ ኢሰብአዊ ድርጊት የህዝቡ ጭፍጨፋ በውል እየተረዱ የሰራዊቱ አባላት የብልጽግና የጦር ካምፓቸውን ትተው ነው ወደ አማራ ፋኖ ተቋም በይፋ የተቀላቀሉት እነዚህም የኮማንዶ አመራሮች ኮማንዶ ሀምሳ አለቃ ግርማ ማንደፍሮ ኮማንዶ አስር አለቃ ንብረቱ ኮማንዶ ታደሰ ደምሴ ከነ ሙሉ ትጥቃቸው ነው የአማራ ፋኖ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሬታ ደሰ ሙሉ ነብርጌድ አለማየሁ ከቤ ሻለቃን የተቀላቀሉት። ዓለም ላይ ያልተደረገ ጭካኔ በዓይናችን ከማየታችን በላይ ምን ልንጠብቅ ነው? ማንንም ወንበር አስጠባቂ ሆነን በአማራ ሕዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም በማለት የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ልንፋለም ይገባም በማለት የጓደኞች አጥንታቸውን የምንከሰክስበት ደማችን የምናፈስበት ግልጽ ዓላማ በሌለበት በየቦታው ከምንሞት ኑና ከህዝባቸው ጎን ቆመን አብረን ሰው በላው ስርዓቱን እንታገል ሲሉ መልእክታቸውንም አስተላልፈዋል። በቤኒሻንጉል ጎመዝ ክልል መተከል ዞን መንግስት ሸኔ ሲል የሚፈርጃቸው የኦሮሞ ነጻነት ሰራዊት ታጣቂና በአካባቢው ራሱን በመከላከል የተደረጃ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ሕይወት ከማለፉ ንብረት መውደቡን ከአካባቢው የወጡ መረጃዎች አመላክተዋል። ማምሻውም በተለያዩ የቀጠናው ቀበሌዎች የተቀሰቀሰው ይህ ግጭት በተለያዩ በጎደሬና በባሩድ ቀበሌዎች ላይ ያተኮር እንደነበረም ነው የተገለጸው። በጎደሬ ቀበሌ የታጠቁ ቡድኑ አባላት ቀበሌውን ለመቆጣጠር ለሰዓታት የፈጀ ከባድ ውጊያ ከፍተው የነበረ ቢሆንም በአካባቢው ነዋሪዎች የተቀናጀ የመከላከል ጥረት ሙከራቸው ሊከሽፍ መቻሉም ታውቋል። በባሩድ ቀበሌ በተመሳሳይ ሰዓት በተቀሰቀሰ ውጊያም የታጠቁ ኃይሎች በፈጸሙት ጥቃት ሶስት ሰዎች ሕይወት ማለፉንም ምንጮቻችን አረጋግጠውልናል። ይህ የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስ፣ በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉበት አካባቢ መሆኑ ታውቋል። ግጭቱ ብዙውን ጊዜ በማንነት በመሬት ይገባኛልና በሀብት ክፍፍል ላይ የተመሠረተ ውስብስብ ባሪ ያላቸው ሲሆን የኦሮሞ ነፃነት ሰራዊት ኦነግ ታጣቂዎች በአካባቢው እንደሚንቀሳቀሱ በተደጋጋሚ ይገለጻል። የአካባቢው ማህበረሰብ ራሱ ለመከላከል በተለያዩ አደራጃጆች መንቀሳቀሱም የሚዘነጋ አይደለም። እንደ መረጃ ምንጮቻችን ከሆነ በአካባቢው ያለው የጸጥታ ሁኔታ ምክንያት የግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ አስቸካሪ ሆነዋል ብለዋል። በመንግስት የጸጥታ ኃይሎች በኩል እስካሁን የተሰጠ ይፋዊ መግለጫ የለም። አፈድ የፋኖን የመጀመሪያ የተሟላ ፍኖተ ማኒፌስቶ ይፋ አደረገ። ከ ብሶት ትግል ወደ መርህ ትግል የሚያሸጋግረን የአማራ ተጋድሎ የወደፊት ተስፋ የሆነው ይህ ፍኖተ መርህ ተጠናቋል ብሏል። አፉሕድ የፋኖ እንቅስቃሴ በምስራቅ አማራ ካሉት ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል እያለው አፉሕድ በወታደራዊ ኃይል በድርጅታዊ አቅም በመጎልበት እንዲሁም ፋኖ ከፍተኛ ድሎች በማስመዝገቡ ሰፊ እውቅና ተአመንነትም አግኝቷል፣ ያለው በመግለጫው ተጽዕኖ እየሰፋ ሲሄድ የርዕዮተ ዓለም ግልጽነት እንዲኖረውም የፖለቲካ መስመሩን እንዲያሳውቅ ከተለያዩ አቅጣጫዎች በተለያየ ከዲፕሎማሲያዊ ማህበረሰብ ጥሪ ሲያስተጋቡ ቆይቷል ሲል ገልጸዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ለዚህ ጥሪ ምላሽ ለመስጠትም ረቂቅ ፍኖት መርሁን ከወራት በፊት ለአንባቢያን አቅርቦ ከማህበረሰቡ አስተያየት ሲሰበስብም ቆይቷል ብለዋል። ኖ ዛሬም ከፋኑ አባላት አመራሮች፣ ከደጋፊዎች እና ከሰፊው ማህበረሰብ በተገኙ አስተያየቶችና ሀሳቦች የዳብረውን ፍኖተ መርህ ለህዝብ ይፋ በማድረግ በታላቅ ደስታ የኃላፊነት ስሜት ነው ሲል የገለጸው አፉሕድ ይህ ፍኖተ መርህ ከፖለቲካ መግለጫ በላይ ለህጋዊነት፣ ለተአማኒነት፣ ለግልጠኝነት፣ ለአንድነትና ለአሳታፊ ፖለቲካ ስትራተጂዊ ንድፍ ነው። ውጣ ወረድ በበዛበት በዚህ የፋኖ ጉዞ ውስጥ አዲስ ምዕራፍን ከማመላከትም በተጨማሪ የድርጅቱ ግቦች፣ እሴቶች እና ራዕይ በግልጽ ያሳያል ያለው አፉሕድ በመግለጫው ከአምሳ ዓመታት በላይ በኢትዮጵያ ውስጥ ስልጣን የጨበጡ ተከታታይ መንግስታት የአማራን ህዝብ ለስርዓታዊ የዘር ማጽዳት፣ ጅምላ ግድያዎች ወይም ጄኖሳይድ ለፖለቲካ መገልገልና የባህል መዛባት አጋልጠውት ቆይተዋል። የአማራ ህዝብ ለሺህ ዓመታት ለሀገር ግንባታ ያበረከተውን አስተዋጽኦ የከፈለው መስዋዕትነት እንደ ወንጀል ተቆጥሮ ጀግንነቱን በማግለል የተጀመረው መገፋት ወደ ህልውና አደጋም ተሸጋግሯል። እልቂት፣ መፈናቀል፣ ተቋማዊ ጥላቻ የአማራን ህዝብ ከትፋት አፋፍ ላይም አድርሶታል። የአፉሕድ መግለጫ በማስከተልም በዚህ አውድ የአማራ ፋኖ ህዝባዊ ድርጅት ፍኖት ምርህ የፋኖን እንቅስቃሴ የወለደውን ታሪካዊ ኢፊታዊነት የፖለቲካ ክህደት እና የአማራን ህዝብ ድምፅ የማፈን በደል በማሳየት ሊያሳካቸው ቃል ኪዳን የሚገባላቸውን የፍትህና የአንድነት የህዝብ ሉዓላዊነት እና የሰብአዊ መብት እሴቶችን በግልጽ ያስቀምጣል ሲል ገልጧል። ከተቃውሞ ባሻገር ፍኖት መርሁ በዲሞክራሲ አስተዳደር እና በትብብር በመልማት ላይ የተመሰረተ የፖለቲካዊ ኢኮኖሚያና ማህበራዊ ፕሮግራሞችም እያካተተው ነው ብሏል። አፉሕድ ለአማራ ህዝብ ብቻ ሳይሆን ለጭቁንና ጭቆናን ከሚጋፈጡ ማህበረሰቦች ሁሉ ሀገርነቱን ገልጾ ትግሉን የሚመራው በበቀልና በጥላቻ ሳይሆን በእውነትና የወገናቸውን የአማራን ህዝብ ህልውና ለማረጋገጥ መሆኑንም ገልጧል። ይህ ፍነተ መርህ ለትግል ወሳኝ አቅጣጫ አመልካቸውን ለሰፊው የአማራ ህዝብ መሰብሰቢያ ጥላ ትውልዶችን በፍትህና በተስፋ የሚያገናኝ የጋራ ራዕይ ሆኖ ሲያገለግል ለሰፊው የኢትዮጵያ ህዝብ ማህበረሰብም ፋኖ እንዴት ወደ ትጥቅ ትግሉ እንደተገፋ ንቅናቄው አሁንም ለበቀል ሳይሆን ለፍትህ፣ ለእኩልነት እና በሰላም አምሮ ለመኖር እንደሆነ በግልጽ ያስቀምጣል ሲል በመግለጫው አብራርቷል። አፉሕድ ይህንን ፍኖ ተመርህ ይፋ በማድረግም በነፃነት፣ በክብርና በእኩልነት የሚያምኑ ሁሉ ከእውነት ጋር ከፋኖ ጎን በአጠቃላይ በደጀንነት ከአማራው ህዝብ ጋር እንዲቆሙም ጥሪውን ያቀርባል። ብሏል። ከፊታችን ያለው መንገድ የትግል ብቻ ሳይሆን ስልጣኔን እንደገና የመገንባትና ፍትሐዊት የተባበረች ኢትዮጵያን የመፍጠር ነው ሲል አፉሕድ በዝርዝር መግለጫውን ይፋ አድርገዋል። አፉሕድ ሸዋ ጠቅላይ ግዛት በተለያዩ አካባቢዎች የሚያደርገው ህዝብን የማንቃት ስራ ጠንክሮ መቀጠሉ ነው የተገለጸው። እየተካሄደ ያለውን የአማራ ህዝብ ህልውና ትግል የደረሰበትን ደረጃ ለሰፊው ህዝባችን ማሳየት ዓላማ ያደረገው ተጠናክሮ በቀጥለው የተለያዩ ህዝባዊ ውይይቶች በሸዋ ሁለት ቀጠናዎች በርካታ ህዝቦች በተገኙበት ህዝባዊ ውይይት መድረጎችን ማድረጉ ታውቋል። በሸዋ መራቤት አውራጃ በሚዳ ወረዳ ሬማ ቀጠና ዙሪያ የአፋድ ሸዋ ጠቅላይ ግዛት እዝ አዜ አምደጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው በአይነቱ ለየት ያለ ህዝባዊ ውይይት ቁጥራቸው ከሁለት ሺህ በላይ የሚሆኑ ከቃራ መጀት ቀበሌና ከአላቦ ቢራባ ቀበሌ ከተውጣጡ ነዋሪዎች ጋር ወቅታዊ ውይይት ማካሄዱ ታውቋል። ግዙፍ ህዝባዊ መድረክ የመሩት የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አመራሮች ባደረጉት ሰፊና በሳል ውይይቶች በማህበረሰቡ የተለያዩ ጥያቄዎች ተነስተው በክፍለ ጦሩ አመራሮች ምላሽና ማብራሪያም ተሰጥቷቸዋል። ሰሞኑን እናንተ ልጆቻችን ያደረጋችሁት ፊልም መሳይ እውነተኛው ውጊያ በአይናችን በማየታችን በልጆቻችን ጀግንነት ዳግም ኮርተናል ሲሉም የስብሰባው ተሳታፊዎች በስሜትም ተናግረዋል። ይህ በእንዲህ እንዳለም ተጠናክሮ በቀጠለው ህዝባዊ መድረኮች በሸዋ ይፋት ሙጋ ውራጃዎች በተለያዩ ቀጠናዎች የአፋድ ዋና ሊቀመንበርን ጨምሮ የሸዋ ጠቅላይ ግዛት እዚህ እንዲሁም የአርበኞች ጦር ሠራዊት ከፍተኛ አመራሮች በወቅታዊ ጉዳዮች ላይ ከአርበኞች ጦር የታደለ ወርቁ ብርጌድና የመሐመድ ስንዴው ብርጌድ ጋር በወቅታዊ ትግል ሂደቶች ቀጠና የፖለቲካ ጉዳዮች ላይ ያተኮረ ውይይት ማካሄዳቸውንም ለማወቅ ችለናል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምኖ እዝ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም ባዩ አስደማሚ ንግግር ከሸዋ ሰማይ ስር፣ ሸዋ የሀገር ካስማ ያሳምነው ልጆች የሰሯቸውን ተግባሮች ለህዝቡ በዝርዝር አስረድተዋል። እንዲህ ሲል ጡት ከሞተ በኋላ ተቆረጠ አልተቆረጠ ምንድነው ጥቅም? በዚህ ልክ ነው ግፍ እየተደረገብኝ ያለው ማለት ነው። ስለዚህ ነገ ማን እንደሚመጣ እንግዲህ ማጋር እንደሚቀጥል እናውቀዋለን፣ አናውቀውም ወይ? እናንተ ላይ ወይኔ ላይ ዋንዱ ቤተሰባችን ላይ ነው የሚመጣው ስለዚህ ይህንን ጣላት በዚህ ልክ ተረርተር ሜር መቸር አለብን ማለት ነው። የፋኖ ትግል ያስደነገጠው የመንግስት ኃይል ወደዚህም ወደዛ ቢልም አሁን ያልተሳካለት መሆኑ ነው የተገለጸው። በተለይም የፋኖ አመራሮች እየሰጡ ያለው ውሳኔ እጅግ አስደንጋጭ ሆኗል። ጡት ቢቆርጥ እንኳን መከላከያ ላይ እኛ እርምጃ አንወስድም፣ ምንም አናደርጋችሁም ማለቱ ደግሞ እጅግ አስደንግጦታል ያብይ አህመድ ብልጽግናን፣ በዓለም አቀፍ ደረጃ ከፍተኛ ትኩረት የተሰጠው የፋኖ ትግል በመከላከያ በኩል እየተፈጸመ ያለው ግፍና በደል ያስደነገጠው የአብይ አህመድ ብልጽግና ምን ማድረግ አለብኝ የሚል ሌላ ዱለታ መቀመጡ ነው የተገለጠው። አሁን ወደ ሌሎች ዜናዎች እናመራለን። የተበላሸ መርዛማ መዳበሪያ ለአማራ ክልል መላኩ ተገለጸ። እነሱም አንቀበልም አሉ። ከጅቡቲ የተነሱትና የተበላሸ መዳበሪያ የጫኑ በርካታ መኪናዎች ወደ መዳረሻቸው አማራ ክልል ደብረ ብርሃን ገብቷል። ሆኖም የማዳበሪያዎቹ አደገኛና መድኃኒት የነበራቸው መሆኑን የተገነዘቡ ጥቂት ግለሰቦች የተበላሸው ማዳበሪያ እንዳይራገፍ በማገዳቸው መኪኖቹ በደብረ ብርሃን ተጨናንቀው መቆማቸው ነው የተገለጸው። የአማራ እናቶችን በመጨፍጨፍና በማምከን እኩይ ስራን ሲሰራ ዘመናችን የተሻገረው እኩይ አገዛዝ ዛሬ የአማራን መሬት አማካኝ ኬሚካል በተበላሸ ይዞ መምጣቱ ነው የተገለጸው። በተለይም በሸዋ ደብረ ብርሃን የሚገኙ የአማራ ልጆች መረጃው ስለደረሳቸው መዳበሪያውን ለሌላ አገልግሎት እንዳይውል እገዳ ጥለውበታል። ቴሌቪዥን ጣቢያው ታሸገ። አሻም ቴሌቪዥን ነው በትላንትናው ዕለት መታሸጉ የተገለጸው የቴሌቪዥን ጣቢያው በምን ምክንያት እንደታሸገ ለጊዜው በይፋ የተገለጸ ነገር ባይኖርም ሰሞኑን ካስተላለፋቸው ቃለ ምልልሶች ጋር የተገናኘ ሳይሆን እንዳልቀረም ተደምጧል። ምንጮቹ ለአብነት የጠቅላይ ሚኒስትሩን ሰባተኛ ዓመት የስልጣን ጊዜ በተመለከተ የተላለፉት ቃለ ምልልሶችም ጠቅሰዋል። ቃለ ምልልሶቹ በሰላ ትችቶች የተሞሉ እንደሆነም ነው የተገለጸው። አብይ አህመድ በኢትዮጵያ ሕዝብ ታክስ እየተከፈለ ሰራተኞች ተቀጥረው እያገለገሉበት የሚገኘው የኢትዮጵያን ቴሌቪዥን ጭምር ሳይቀር የእሱን መልካም ዜናዎች ከመዘገብ በዘለለ ትችት እንዳያቀርቡ ማገዱ ይታወቃል። የግል ሚዲያዎችንም ጭምር በዚህ መልኩ በማሳሸግ እግድ እየጣልባቸው መሆኑ በሀገሪቱ ውስጥ ያለውን የፍትህ እጦትና እንደዚሁም ደግሞ ሰዎች ሀሳባቸውን በነፃነት ለመግለጽ ምንም እድል እና ቀዳዳ እንዳይኖራቸው መደረጉ እጅግ አሳሳቢ ሆኗል። ወጣ የተባለው ሚስጢራዊ ደብዳቤ የውሸት ነው ተባለ። ከክልሉ መንግስት ይህ ነጭ ውሸት ነው ብሏል የጊዜያዊ አስተዳደሩም አምስት የትግራይ ከፍተኛ የጦር አዛዦች ናቸው። አምስት መቶ ካሬ ሜትር ቦታ ተሰጥቷቸዋል ተብሎ የተሰራጨው ደብዳቤ ውሸት መሆኑን የትግራይ ክልል ጊዜያዊ አስተዳደር አቶ አማኑኤል አሰፋ ተናግረዋል። በሌትናል ጀነራል ታደሰ ተፈርሟል የተባለው ይህ ስነ ለአምስት ከፍተኛ የትግራይ ጦር አዛዦች ማለትም ለጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ብርጌዴ ጀነራል ሀይለ ስላሴ ግርማይ ወዲን በርታይ፣ ብርጌ ጀነራል ሀይል የምግባረ እና ሜጀር ጀነራል ማሾ በየነ እያንዳንዳቸው አምስት መቶ ካሬ ሜትር ቦታ እንደተሰጣቸው እና በተጨማሪም ሁለት መቶ ካሬ ሜትር ቦታ ለትግራይ ሰራዊት መካከለኛ አመራርና አንድ መቶ አርባ ካሬ ሜትር ለታችኛው አመራር በሚል የተሰራጨው ሲሆን የትግራይ ክልል ምክትል አስተዳዳሪ አቶ አማኑኤል አሰፋ እንዲሁም የትግራይ ክልል ሰላምና ጸጥታ ቢሮ በማህበራዊ ሚዲያዎች የተሰራጨው ደብዳቤ ነጭ ውሸት ነው ሲሉ አስተባብለዋል። የቪዛ ጊዜያቸውን ያሳለፉ ከሰላሳ ስድስት ሺህ በላይ የውጭ ዜጎች ተቀጦ በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ናቸው። ከሰላሳ ስድስት ሺህ በላይ የውጭ ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት የገለጸችው ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው ያለችው ኃላፊዋ በዘርፉም የሪፎርም ስራዎች እየተሰሩ መሆኑንም ገልጣለች። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብንላችሁ የዘውዱ ሾው ዜናዎች እነዚህ ነበሩ። በቀጣዩ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከዲሁ በማክበር እየገበዝን በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ እኔ ዘውዱ መንግስት ነኝ። መልካም ጤና አስጥልኝ።